ከስደተኛ ቤተሰቦቹ በስፔን ሜትሮፖሊታንያ የካታሎን ግዛት ተወልደዋል። ገና በልጅነት ዕድሜው በርካቶችን ያስደነገጠ ሪከርዶችን እየሰባበረ ይገኛል። ከሞሮካዊው ስደተኛ አባቱ ሞኒር ናዝራዊ የኢኳቶራል ጊኒ ዜግነት ካላት እናቱ የተገኘው የዛሬው የእግር ኳስ ፈርጥ ወደ አውሮፓዊቷ ሀገር ከተሰደዱ በኋላ በሀገረ ስፔን ለልጃቸው ህልም ኖረዋል። እሱም ገና ሩጦ ባልጠግበበት ዕድሜው ድንገት በነዛ ለጋግሮቹ ኳስን እያንሸራሸረ የእግር ኳስ ወዳድ ቤተሰቦችን ቀልብ እየሳ ይገኛል። ላሚን ያማልና ስራዊ ኤባናም ከስደተኛ ቤተሰቦቹ የተገኘው ላሚን ያማል በወጣትነት እድሜው በእግር ኳሱ ጣፋጭ ስኬትን በማስመዝገብ ቢጀምርም በተቃራኒው ደግሞ ገና በሶስት ዓመቱ አባትና እናቱ በትዳር ተለያይተው ነበር። ማታሮ በሚባለው መንደርም አፈርና ጭቃ እያቦካ ያደገው ብላቴና ወላጆቹ በተለያዩ በአንደኛው ዓመት እዛው አካባቢ በሚገኝ ላቶሬታ በሚባል የመንደር ክለብ እግር ኳስን መጫወትን ጀምረዋል። ታዲያ ያኔ ዛሬ በሚጫወትበት ሜዳ ሁላ እየተገኘች የምትኮራበት እናቱ እንዳሁኑ አጠገቡ አልነበረችም። ይልቁንስ ግራኖለር ወደሚባል ቦታ ጥላው ሄዳ ነበር። ያም ቢሆን በሁለት ከተሞች እየተዟዟረ ለማደግ የተገደደው ላሚን ያማል አባቱ በሚኖርበት ማታሮ ከተማ አጠገብ መገኛዋን ባደረገችው ሮካፎንዳ አካባቢ ለመኖር ተገደደም። ገና የወላጆቹን ፍቅር በአግባቡ ያላገኘው የእግር ኳስ ረሀብተኛው ላሚን ያማል ዕድሜ ወደ ስድስት ከፍ ሲልም በዛ በመንደር ክለብ ሲጫወት የተመለከቱት የባርሴሎና መልማዮች ተስፈኛውን ወጣት በ2014 የብዙ ከዋክብት መፍለቂያ ወደ ሆነው የላማሲ አካዳሚ እንዲቀላቀል ግብዣ አደረጉለት። እሱም የተገኘውን አጋጣሚ በአግባቡ ተጠቅሞ ዛሬ ላይ ደርሷል። በላማሲ አካዳሚ ከነበሩ ተጫዋቾች ልቆና ፈጥኖ ድንቅ ብቃቱን ያስመለከተው ላሚን ያማል ወደ ጁቪል ኤ በማደግ ከሱ በዕድሜ የሚበልጡ ተጫዋቾች እንዲጫወት አደረጉት። በመስከረም 2022 በወቅቱ የዋናው የባርሴሎና አሰልጣኝ ዣቪ ሄርናንዴዝ ይህንን በላቲና የቡድናቸው የስብስብ አካል አድርገው መረጡት። ያኔም የመጀመሪያ ፕሮፌሽናል ፊርማውን ለባርሴሎና እግር ኳስ ክለብ አኑረም ጊዜው አፕሪል 29 2023፣ ባርሴሎና በስፔን ላሊጋ ሪያል ቤትስን አራት ለባዶ ባሸነፈበት ጨዋታ ባርሴሎና 83ኛው ደቂቃ ላይ ወጣቱን ጋቪን በማስወጣት ሌላ አዲስ ፊት ለዓለም ለማስመልከት ተዘጋጅቷል። ወጣቱ ብላቴና ለመጀመሪያ ጊዜ የዋናውን የባርሴሎና መለያን በመልበስ በቀሪዎቹ ሰባት ደቂቃዎች ራሱን ለማሳየት በእነዚያ አለጋግሮቹ ከታላላቆቹ ጋር ለመፋለም ወደ ሜዳም ገባም። ወዲያውንም በቀድሞ የባርሴሎና ግብ ጠባቂ ክላውዲዮ ብራቮ ላይ ኢላማውን የጠበቀ ሙከራም አደረገም። ላሚን ያማል በ15 ዓመቱ ከ9 ወሩ ከዋናው የባርሴሎና ቡድን በመጫወት በዕድሜ ትንሹ ተጫዋች በመሆን ከ1922 በኋላ አዲስ ታሪክን አጽፎም አልፏል። በዚያኑ ዓመትም ከባርሴሎና ጋር በ2022/23 የውድድር ዓመት የስፔን ላሊጋ ዋንጫንም ከዣቪ ጋር አሳግቷል። ሻምፒዮን በሆነ ማግስት ወጣቱ ብላቴና ከስፔን ብሔራዊ ቡድን ጥሪ ደርሶት ግዴታውን ለመወጣት ደፋ ቀና ማላቱንም ቀጥሏል። በ2022 ተስፋ የተጣለበትን ላሚን ያማል በቀጣ የ2 2023 24 የውድድር ዓመት በቋሚ አሰላለፍ እንዲጀምር አሰልጣን ዣቪ ሄርናንዴስ ምንም ሳያመነቱ እድሉን ሰጥተውታል። ባርሴሎና ካዲዝን ሁለት ለባዶ ባሸነፈበት የመጀመሪያ ሳምንት ጨዋታም ተሰልፎ በመጫወት ድንቅ ብቃቱን በማሳየት በመላው ባርሴሎናውያን ዘንድ ትልቅ ተስፋም ተጻረበት። በቀጣይ ጨዋታ ባርሴሎና ቪያራልን አራት ለሶስት ባሸነፈበት ጨዋታ ሮበርት ሌዋንዶስኪና ፔድሪ ላስቆጥሯቸው ሁለት ግቦች አመቻችቶ በማቀበል በጨዋታው ኮከብ ተብሎም በመመረጥ ሌላ አዲስ ምዕራፍን ከፈተም። በወሩ ባሳየው ድንቅ ብቃትም ከ23 ዓመት በታች የወሩ ምርጥ ተጫዋችነትን ሽልማት አግኝቷል። ይህንን ተከትሎ ባርሴሎና በአውሮፓ ሻምፒየንስ ሊግ አንትዌርፕን አምስት ለባዶ ባሸነፈበት ጨዋታ የመጀመሪያው ቻምፒዮንስ ሊግ ጨዋታውን በማድረግ ሌላ አዲስ ታሪክንም ጀመርም። በኋላም በስፔን ላሊጋ ባርሴሎና ከግራናዳ ጋር ሁለት ለሁለት በተለያዩበት መርሃ ግብር የመጀመሪያ ጎሉን በባርሴሎና ማሊያ በማስቆጠር አዲስ ታሪክም ጻፈም። በዚህ ድንቅ ልጃቸው የኮሩት ብሉ ግራናዎቹ እስከ 2026 በሚያደርስ አዲስ ኮንትራት እንዲፈርምም ጥሪ ያደረጉለት ወጣቱ ብላቴና አሁንም በ16 ዓመቱ ሌሎች ሪከርዶችንም መሰባበሩን ቀጥሏል። በውድድር ዓመቱም ለባርሴሎና በሁሉም ውድድሮች 50 ጨዋታዎችን ሲያደርግ በስፔን ላሊጋ በዕድሜ ትንሹ የተጫወተ በዕድሜ ትንሹ ለግብ የሚሆን ኳስ አመቻችቶ ያቀበለ በዕድሜ ትንሹ ጎል ያስቆጠረ ከአስር በላይ ለጎል የሚሆኑ ኳሶችን አስተዋጽኦ ያደረገ በሚል ሪከርድ በማስመዝገብ በተጠናቅ የውድድር ዓመትም አዳዲስ ሪከርዶችን መስበሩንም ቀጥሏል። በአውሮፓ ሻምፒየንስ ሊግም ቢሆን ከዩሱፋ ሙኮኮ ቀጥሎ በዕድሜ ትንሹ በጥ የቀጥሎ ማለፍ ጨዋታ እየተጫወተ ተብሎም ሪከርድን አስመዝግቧል ላሚን የማል። ከክለቡ ባርሴሎናም አልፎ በአሰልጣኝ ሉዊስ ዴላ ፎንቴ ስር ስፔን በአውሮፓ ዋንጫ ማጣሪያ ጨዋታ ከጆርጂያና ና ከቆጵሮስ ለነበራት ጨዋታም ጥሪ ደርሶት ወደ ስፍራው አቅንቷል። ስፔን የቀድሞ ተቀናቃኟን ሰባት ለአንድ ባሸነፈችበት ጨዋታም ሰባ አራተኛው ደቂቃ ላይ ላሚን ያማል የመጀመሪያ ጎሉን ለስፔን ብሔራ ቡድን ሲያስቆጥር በዕድሜ ትንሹ ለስፔን ብሔራ ቡድን ጎል ያስቆጠረ ተጫዋችም ሆኗል። እንዲና እንዲያለ የቀጠለው ወጣቱ ብላቴና ገና በለጋ እድሜው ሪከርዶችን እየሰባበረም ይገኛል። በጀርመኑ የአውሮፓ ዋንጫም ሀገር ውስጥ ስፔን አራተኛውን የአውሮፓ ዋንጫን እንድታሳካ ከጓደኛው ኒኮ ዊሊያምስ ትልቁን ሚና የተጫወቱ ሲሆን በመድረኩም እንደምቦሳ እየፈነጩ አሸብርቀዋል። በውድድሩ ከእነዚህ አፍሪካውያን ቤተሰቦቹ የተገኘው የነገው የእግር ኳስ ፈርጥ የውድድሩ ወጣት ኮከብ ተጫዋችነትንም ሽልማት ተቀናጅቷል። ላሚን ያማል አሁን ዕድሜው አስራ ሰባት ነው። በቀጣይ ከባርሴሎናና ከስፔን ብሔራ ቡድን ጋር ምን አይነት ጊዜን ያሳልፋል? የብዙዎች ጥያቄ ነው። እኛም እዚህ ላይ ያበቃን።